ሰላም እንግዲህ ውድ የኛ ቤተሰቦች የኛ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ ከሰሞኑ ቪዲዮዎቻችን ከምንሰራቸው ቪዲዮች ያው ለየት ብለናል። ወንበር ይዘን መሬት ይዘን ያለነው እና ቤተሰቦች፣ ስብሰባ በሉት ስብሰባ፣ ሚቲንግ በሉት እና እንደዛ ብለን እናስበው እና ነገሮች ትንሽ <laughs> ቻሌንጅ ስለሆኑብን ና ግዴታ ያለብንን ነገሮች ማማከር እናንተን ስላለብን በቻልን አቅም ከናንተ ጋር ኮሚኒኬት ለማድረግ ስለፈለግን ነው። ነገሮችን እንደዛ አድርገን ነው እና ዛሬ ዛሬ ላይ ቪዲዮ ከመስራት ይልቅ ከእናንተ ጋር ስላሉብን ችግሮችም ጀስት ወደፊት ምን መስራት አለብን የሚለውን ነገር ለመነጋገር ነው። አረንቹ እኔ አባቢ አሁን ወይ ጋር ትወያያለህ። ፋሚሊ ደግሞ መሰረታዊ ነገር ነው ለሰው ልጣም ቤተሰብ ግዴታ ይሆናል። ያው እነሱ በእርግጥ ሲጠብቁን የነበሩ ወንጪ ብለሽ ነበር፣ የወንጪ ቪዲዮ ነበር በኋላ በሚለው እሱንም፣ ያው ያለው ሁኔታ ታይቶ ማለት ነው ፍቅራቹ ከበዛ ነው ነው መሰረታዊ ነገር ለኛ ወሳኙ አው እሱ ነው አይመስልም? እና እና ያለንን የሚሰሙን ነገሮች ያሉብንን ክፍተቶች በጠቅላላ በኋላ ምን አይነት ቪዲዮዎችን ምን አሪፍ ግንኙነት እኛም ሪኮመንድ አርጉን። እንደዛ ነው ይባላል። በቃ ልክ እና ልክ ደግሞ ከኛ ጋር መስራት አይነት ልጆች ነው። ወደፊት አብረን እንጓዝ ነው የምንለው። ምትሉት ነገር ካለ ደግሞ ጨምሩ። ያው በዛሬም የተገኘላችሁ ቤተሰብ ዋና አላማችንና ሀሳባችን እናንተን ለማማከር ነው እዚህ ቦታ ጋር የተገኘ ነው። በእርግጥ ወጥን ዛሬ ቪዲዮ አልቀረጽንላችሁም። ቅድሚያ እናንተን ያለውን ነገር እናዋራችሁ ብለን ነው። ስለሆነም አሁን ምን ላችሁ ይችላል ምን አይነት ቪዲዮዎችን አሁን ሊወተን ወደ ከተማም ሊሆን ይችላል፣ እዚሁ ባለንበትም ምን አይነት ቪዲዮዎችን ለመቅረጽ የእናንተ ሀሳብ፣ አስተያየት ምናም ስለሚያስፈልገን ዋና አላማችን እናንተን ለማማከር ነው እዚህ ጋር የመጣ ነው። እና በቻላችሁት አቅም ለእናንተ በእርግጥ ያዝናናናል ብላችሁ የምታስቡት ቪዲዮዎች ካሉ እነዛ እንደኛ ሪኮመንድ አድርጋችሁ እኛ ሬዲ ነን ዝግጁ ነን እነዛን ቪዲዮች ልንሰራላችሁ ስለተዘጋጀን እናንተ ብቻ ሪኮመንድ እንድታደረጉ ስነ እንጠይቃችኋለን። እና ከዛ ውጪ ደግሞ ከሚባለው በላይ ትንሽ የተወሰነ በመሀላችን አሉ ጉልለቶችና እነዛን ጉልለቶችን ከጎናችን ሆናችሁ እንድሞሉልን በጣም በጣም እንፈልጋለን። ከሚባለው በላይ አቅማችሁ ካልቻለም እናውቃለን፣ ግን የምታውቁ ሰዎች አይጠፉም እና የኛን አቅም ሊረዳ የሚችል ሰው እና ከእንደዚህ አይነት ሰው ጋር ብታገናኙ በጣም ደስ ይለናል። ከሚባለው በላይ እንዳጀማመራችን ከሆነ አሪፍ ነው አሪፍ መተናል እና ይሳፍ ፍቅራቸው አሁንም ቢሆን አይለኝም ደግሞ ማቴሪያል አሁን ከኛ ልጅ ትበደዘኝ ስራ ውስጥ የነበራችሁ ሰዎች ካላችሁ ቢሆን እንደዚህ አይነት ማቴሪያል አሁን በዚህ ሰዓት ከኛ የተሻለ ሆናችሁ ሊሆን ይችላል እና ማትፈልጉት እቃዎች ካሉ እና በእኛ ቢሰጡን በእኛ ጠቃሚ ናቸው በዚህ መንገድ ለማለት አብዛኛውን ነገር እነሱ እየተናገሩት ነው ለምን? እኔም ብዙም ማለት አይጠበቅብኝም ብቻ ያለንበትን ሲቹዌሽን ሁሉም ያውቀዋል። የዚህ ሀገርን ኮንቴክስት ማያውቅ ሰው አለ ብዬ አላስብም። የሁላችንም ነው። ግን ጀስት አሁን እኛ ቢግነሮች ነን። በጣም ጀማሪ ስለሆንን፣ ግን እንደ ጀማሪነታችን ደግሞ አይደለም የተሻሉ ነገሮችን ቶሎ አሟልተናል። ብዙ ነገሮች እንትን ብለውልናል፣ ምቹ ሆነውልናል። ኦልሬዲ ሞኒታይዝ የሆነ አካውንት አለ ምናምን ግን አመናችሁ ማር አመናችሁ። ደግሞ ከኛ ሰው በጣም ብዙ ይጠብቃል። ፋሚሊ ያለን ሁላችንም እዚህ ጋር ሁላችንም ተመርቀን ስራ ያ ስራ በመፈለግ መስመር ውስጥ ያለነ ለምን ሙሉ ጊዜችን ዩቲዩብ ትልቁ ስራው ደግሞ ሙሉ ጊዜ ዘተ እንድሰራው ይፈልጋል ማለት ነው። እና በቤተሰብ ያለንን ላይፍ ገተን ነው እዚህ ጋር ለመሞከር እየታገልን ያለ ነው እና ጀስት እንደጀማሪ የምትችሉትን ነገሮች ሰፖርት እንድታደርጉ በምንም ነገር ሊሆን ይችላል። በማቴሪያልም ስለማንችል አንዳንድ የትራንስፖርት እጥረት አለ። ፍሳችን ላይ ሰራተኛ አስካሉን ድረስ ኢንካም እናገኝበት መንገዶች በጣም ጠባብ ስለሆኑ በእነዛ ነገሮች ላይ እናንተ ሰፖርት ስታደርጉን፣ ስታግዙን፣ ስትደግፉን ነው እኛ ነገር ደሞ የተሻለ ነገር መስራት የምንችለው ማለት ነው። አሰባችሁም አላ አሰባችሁም ያው የሚገርም ሁኔታ እኛ ጋር አሪፍ አሪፍ ፕሮፖዛል አለ ከመስራት መስራት የምንችላቸው ጽድት ያሉ ነገሮች እጃችን ላይ አሉ አሉ ግን በቃ ኢንካም የማጣት ጉዳይ ነገሮች የእይታ የማጣት ጉዳይ ነገሮችን ወጣ አድርጎ ጽድት አድርጎ የመስራት ጉዳይ በማቴሪያልም በገንዘብም በጣም ቻሌንጂንግ ነው፣ ሰውለ ነው። እና እነዛን ነገሮች ያው የምታግዙን ሰዎች ካላችሁ፣ የሰፈራችን አካባቢ ተወላጆች ሆናችሁ በሀገር ውስጥም ከሀገር ውጭም ያላችሁ በጠቅላላ እና ምንም ያህል ብ በቃ እንደ አም በቃ ቤት አነሰ በዛ ምናምን የምትሉበት ነገር ሳይሆን ደስ እንደወጣት በቃ ልጆች ያላቸው ሞቲቬሽን ደስ ይላል። ሰርተው የሚለወጡ አይነት ናቸው እዚያ ባለንበት አካባቢ ላይ የማይሞከሩ ነገሮች ሞክረን ደፍረን እንደዚህ አይነት ስራዎች መግባታችን ራሱ በረታታ የሚገባ ነገር ስለሆነ በእነዛ ነገሮች ላይ ጋይድ እንድታደርጉ ሰፖርት እንድታደርጉ ስለምታልቅ ጠባካችሁ በቻላችሁት አቅም አግዙን ተመልከቱን እንላለን። ያ ነው የኛ ሀሳብ ማለት ነው። እና ይህን አይመስላችሁ

እንግዲህ ብቻ ነው የድንሽ ፍቅሩ ነው። አምታረዋል በጣም ይወደው። ዘመን ቢለዋወጥ ያው ጆሮ ሜዳ ነው።

ተልፎ ተሰርፎ ነው የምታገኙ። እንደዚህ አይነት ነገር ነው። እንደሱ ብቻ ሳይሆን እዚህ አካባቢ ያለው አዌርነስ ነው። ገባህ? ሶሻል ሚዲያ ላይ ለሚሰራ ሰው ምናምን ሰፖርት የማድረግ ሰው አለመደም። የሚሰራ ሰው ሰው ኖሮ ቢሆን ከዛ ሰው ጋር ትታገላለህ

የአንተ መዝናናት የአንተ መዝናናት ባለው ነገር የምታዝናኑት ነገር እች ነው። <laughs> <laughs> <laughs> <coughs> እና ያው ቤተሰቦቻችን ስላለው ነገሮች አውራ ብዙ ተወያየን፣ ተነጋገርን። ያው ካሁን ወዲህ በምን አይነት መንገድ መስራት እንዳለብን እኛ አውርተናልና አሁን ደግሞ የሚቀረን እናንተ ሀሳብ አስተያየት ነው። ባካችሁ ቤተሰብን ያው እንዳጋራ እንዳጋራናችሁ እናንተ በኮመንት እንደምታስቀምጡልን ተስፋ እናደርጋለን። ያው እንግዲህ አሁን ካለብንበት ወተን ሰፈታችንን እንደናንተ ቀረጽ ቀረጽ ይያደግን ቪዲዮችንን እንጨረሳለን እና ቤተሰቦቻችን ያው ቅድም እንዳልናቸው አደራ እንላቸዋለን በቻላችሁት አቅም ደግፉን በሚችሉት ብቻ ከጎናችን ሆናችሁ ፍቅራችሁን እንድታሳዩን ስለ በጣም ከልብ ከልብ እንጠይቃችኋለን ለምሰጡን ፍቅር ድጋፍ ሁሉ ከልብ እናመሰግናለን ቤተሰብ አሁንም አብሮነታችሁን ፍቅራችሁ አይለየን